በዚህ ሰዓት አስቸኳይ የጥንቃቄ መልእክት እየተላለፈ ይገኛል። በደቡብ ኢትዮጵያ ክልል በጂንካ ከተማ የተከሰተው የሄሞራጂክ ፊቨርን አስመልክቶ የጤና ሚኒስቴር መግለጫ ያወጣ ሲሆን ሁሉም የህብረተሰብ ክፍል ጥንቃቄ ያድርግ ብሏል። በዚህም ታዲያ ምልክቶቹና እንዴት ጥንቃቄ እንደምታደርጉ ልንገራችሁ። የሄሞራጂክ ፊቨር በተለያየ ቫይረሶች የሚከሰቱ አደገኛም ተላላፊ በሽታዎች ሲሆኑ እነዚህን በሽታዎች የደም ስሮችን በተለየ መልኩ የማጥቃት አቅም ስላላቸው ትኩሳት፣ መድማት እንዲሁም ደግሞ ሾክ እና ኦርጋን ፌለርን ያስከትላሉ የተባለ ሲሆን ከታማሚዎች የሰውነት እርጥበት ጋር በሚደረግ ንክኪም ሊተላለፉ ይችላሉ። ታማሚ የነካውን ወይም ደግሞ የተጠቀመበትን እቃ በመንካትም ከዚህ ባለፈም ደግሞ በዚህ በሽታ የሞተውን ሬሳ በመንካትም ሊተላለፍ ይችላል ተብሏል። ሁላችሁም ታዲያ ጥንቃቄ እንድታደርጉ መልእክት የተላለፈ ሲሆን ከምልክቶቹ መካከልም ታዲያ ትኩሳት፣ ብርድ ብርድ ማለት፣ ቁርጥማት፣ ራስ መታትም፣ ድካም፣ ንስር፣ የድድ መድማት፣ ተቅማጥ፣ ማስመለስን ይመለከታል። እንዴት እንጠንቀቅ ለሚለው ደግሞ እጅ በሳሙና እና በውሃ መታጠብም፣ ማስክ መጠቀም እንዲሁም ደግሞ ምልክቱ ያለበት ሰው እና ወደዛ አካባቢ የጉዞ ታሪክ ካለው ሰው ጋር ንክኪ አለማድረግም፣ ወደ በሽታው ያለበት ኤሪያ ጉዞ አለማድረግ፣ ምልክቶች ካሉ በአፋጣኝ ወደ ጤና ተቋም ማምራት ያስፈልጋል ተብሏል። ጤና ሚኒስትር ታዲያ በዚህ ጉዳይ ላይ ከፍተኛ የተባለ ጥናትና ርብርብ እያደረገ እንደሆነ በዚህ መግለጫ ላይ የገለጸ ሲሆን፣ ህብረተሰቡ ግን ጥንቃቄ እንዲያደርግም መልእክቱን አስተላልፏል። ሀይ፣ እንዴት ናችሁ? ዶክተር አብይ ነኝ። አንድ አስቸኳይ የሆነ መረጃ ሰጣችኋለሁ። ሁላቸው ሼር፣ ሊንክ፣ ፖስት እያደረጋችሁ ስለ መላው የኢትዮጵያ ሕዝብ እንድታደርሱ ሚስል በትህትና ጠይቃለሁ። የኢትዮጵያ ጤና ሚኒስቴር እንዲሁም ደግሞ የሕብረተሰብ ጤና ኢንስቲትዩት አንድ ላይ ሆኖ የሰጡት መግለጫ አለ። በደቡብ ኢትዮጵያ ክልል ጂንካ ከተማ እስካሁን ድረስ ይባላል የወረጅ ፊቨር የሚመስል ስ በልየታ ደረጃ ስምት ሰዎች ችግር ተከሰተ። በዚህ መሰረት ይላል የጤና ሚኒስትር ከኢትዮጵያ በደቡብ ኢትዮጵያ ክልል የተመዘገበ የሆነ በሽታ ለማወቅ እና ተጨማሪ ሰዎች እንዲሁም ለመቆጣጠር ፈጣን የሆነ ምላሽ ሰጭ ቡድን ወደ ቦታው በመላክ የመስክ ግምገማዎችን የላብራቶሪ ምርመራዎችን እያከናወነ ሲሆን በተጨማሪም የማህበረሰብ ቅኝት ብታ ለቤት ብታ እንዲሁም ደግሞ የህክምና አገልግሎት አሰጣጥን እያጠነከረ ይገኛል፣ ይላል በመሆኑም ምላ ህብረተሰባችንና የሚመለከታቸው ባለድርሻ አካላት ሚኒስትር መስሪያ ቤቱ ተጨማሪ የሆነ መረጃ ወይም ደግሞ መግለጫ እስከሚሰጡ ድረስ ለመከላከል የሚከተሉትን ምክር ሀሳቦች እንድታደርጉ ይላል። ይሄ ለእናንተ ነው። በአፍንጫ እንዲሁም ደግሞ ሌሎች የሰውነት ክፍሎች የበድማ ሰዓት ማስቀመጥና ማስመለስ የሚመስሉ ምልክቶች ካሉ ቶሎ ወደ ህክምና ተቋማት መሄድ አለባችሁ። ምልክት ከታየበት ሰው ጋር ንክኪ ካለ ደግሞ ቶሎ ብሎ ራስን መጠበቅ ያስፈልጋል። አንድ ሳኒታይዘሮች የእጅ መታጠብ በሳሙና ማለት ነው። በደንብ ንጽህናን መጠበቅ አስፈላጊ ነው። ማንኛውም የሆነ የጤና ተቋም ደግሞ እንዲህ አይነት ችግሮችን በሚወጠት ጊዜ የልየታና የምርመራ ምርመራዎችን በማድረግ ሰው ማምኖ ሪፖርት ማድረግ አለበት ማለት ነው። ወደሚመለከታቸው አካላት እናንተ ህብረተሰቡም ደግሞ ተጨማሪ ምልክቶች በምታዩበት ጊዜ በ8355 9952 ነፃ ስልክ መስመሮች ናቸው በመደቦን ማሳወቅና ሪፖርት ማድረግ ያስፈልጋል። እንደ አይነት ችግሮች በሚኖርበት ጊዜ ገና ሳይቃጠል በቀጣዩ መሆን ያለበት ቶሎ መጥፋት አለባቸው። ኮንቴን ማድረግ ከተቻለ እንደአይነት ነገሮችን ትራንስሚሽናቸውን የሚሆነው ስርጭታቸው መከላል

ከጂንካ አካባቢ አዲስ ነገር የተሰማ ይገኛል። ዶክተርና ነርሲን ጨምሮ ከአምስት እስከ ስምንት ሰዎች ህይወታቸው እንደጠፋ ተነግሯል። ምንነቱ ባልታወቀ በሽታ ሰዎች እየሞቱ እንደሆነ የተነገረ ይገኛል። ብዙ ሰዎችም እንደታመሙ የተነገረ ይገኛል። ከአራት እስከ አምስት ቀኖች ውስጥ ሰዎች ህይወታቸው እየጠፋ እንደሆነ ነው የተነገረው። እስካሁን ድረስ ጤና ሚኒስተር አጣሮት ባለመረጃ መሰረት ከሆነ በሽታው ሂሞረጂክ ፊቨር ነው። ደም በአካሎቻችን ይፈሳል ወይም ከአፍንጫ ምናም ደም ይፈሳል። ትኩሳት፣ ራስ ምታት፣ ማስመለስ፣ መቅለሽለሽ እና ከዛ በኋላ ማስቀመጥ እና ሌሎች የተለያዩ ምልክቶች ያሉ ሲሆን ይህ በሽታ እስካሁን ድረስ ከ5 እስከ 8 ሰዎች ህይወታቸውን እንደነጠቀ የተነገረ ይገኛል። እዛ አካባቢ ያሉ ጓደኞች እንደነገሩ ከሆነ ሰዎች እየሞቱ እንደሆነና በጣም ጂንካ አካባቢ ላይ ፍርሃትና ድንጋጤ እንደተፈጠረ የተነገረ ይገኛል። ጤና ሚኒስተርም ባለሙያዎቹን ልኮ ምርመራዎችን እያደረገ ይገኛል። እዛ አካባቢ ያሉ ሰዎችም ደግሞ እነዛ ምልክቶች ቅድም የነገርኳችሁን እንደ ትኩሳት፣ ማስመለስ፣ ማቅለሽለሽ፣ ማስታወክ ወይም ማስቀመጥን ጨምሮ እነዛ ምልክቶችን ሰሙ ወይም ስመለከቱ ወደ ጤና ተቋም መሄድ እንዳለባቸው ተነግሯል። የጥንቃቄ ምልክትም ከጤና ሚኒስቴር ተላልፈዋል። ባለሙያዎችም እነዚ አይነት ምልክት ያለባቸውን ሰዎች ነኩ ጥንቃቄ እንዳደርጉ ተነግሯል ማለት ነው። ለሞቱት ነፍስ ይማር እንላለን። ሆሎ ሼር ሪፖርት ማድረግ እንዳይረስ። በጅንካ አጠቃላይ ሆስፒታል ያልታወቀ በሽታ የሰዎችን ሕይወት እየቀጠፈ ይገኛል። የሆስፒታሉን ዶክተሮች ጨምሮ የሌሎች አምስት ሰዎችን ሕይወት ቀድሞ ማለፉም ተገልጿል። በሽታው እንግዲህ ሰዎችን ከሶስት እስከ አምስት ቀን ባለው ጊዜ ውስጥ ለሞት እየዳረገ መሆኑን የሆስፒታሉ ባለሙያዎች አስታውቀዋል። በሆስፒታል ውስጥ ያሉ የጤና ባለሙያዎች የበሽታው ምንነት ማወቅ እንዳልቻሉ ገልጸዋል። ነገር ግን የሚታዩ ምልክቶች የሚከተሉትን ያካትታሉ የተባለው ከትኩሳት ጋር ተመሳሳይ ምልክት ያለው ከዚያም ከፍተኛ የደም መፍሰስ በመጨረሻም የሰውነት አካላት እንቅስቃሴ መግታት ወይም መስራት አለመቻል ናቸው ተብሏል። በሆስፒታሉና በጅንካ ከተማ ውስጥ ከፍተኛ መረበሽና ድንጋጤ ነግሷል። የጤና ባለሙያዎች ለክልሉ መንግስት ሪፖርት መደረጉንም ገልጸዋል። በዚህ ሰዓት የተሰማ አስደንጋጭ ዜና ነው። ሄሞራጂክ ፊበር በተባለ በሽታ ሰዎች እየሞቱ ነው። በጂንካ አጠቃላይ ሆስፒታል ሄሞራጂክ ፊበር የተባለው በሽታ የሰዎችን ህይወት እየቀጠፈ መሆኑ ሰምቷል። በጂንካ ከተማ የሚገኘው የጂንካ አጠቃላይ ሆስፒታል እስካሁን የሆስፒታሉን ዶክተሮች ጨምሮ የሌሎች አምስት ሰዎች ህይወት ማለፉ ሰምቷል። ይህም ሄሞራጂክ ፊበር የተባለው በሽታ ከሶስት እስከ አምስት ቀናት ባለው ጊዜ ውስጥ ሰዎችን ለሞት እየዳረገ መሆኑን የሆስፒታሉ ባለሙያዎች ተናግረዋል። በሆስፒታሉ ውስጥም የሚሰሩ ባለሙያዎች ስለ በሽታው እንደተናገሩት ትኩሳት፣ ከፍተኛ የደም መፍሰስ፣ የሰውነት አካላት እንቅስቃሴ መግታት የበሽታ ዋነኛ ምልክቶች እንደሆኑ የተናገሩ ሲሆን ስለ በሽታው ከጤና ሚኒስቴር የተሰጠውን መግለጫ ከታች ካፕሽን ላይ ያስቀምጥላቸዋለሁ ሙሉ ማንበብ ትችላላችሁ። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በኦሮሚያ ክልል ሞያሌ ከተማ አስተዳደር ከሚገኙ በህመሙ መያዛቸው ከተጠረጠሩ ታማሚዎች በወሰደው ናሙና በኤምፖክስ ቫይረስ የተያዘ ሰው ማግኘቱን አረጋግጧል። ቫይረሱ እንደተገኘበት የተረጋገጠው የ21 ቀን እድሜ ያለው ህፃን ልጅ ሲሆን እናቱም በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ ተችሏል። የህፃኑ አባትም ወደ ጎረቤት ሀገር ሄዱ የነበረ መሆኑ መታወቁና የሄደባቸውን አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦችን ለመለየትና ክትትል የማድረግ ስራ ተጀምሯል ብሏል መግለጫው። ታማሚው ህፃንና እናቱ አስቀድሞ በተዘጋጀው የለይቶ ማከሚያ ተገቢውን የሕክምና ክትትል የተደረገላቸው ሲሆን እስካሁን ባለው ሁኔታ የከፋ የጤና እክል የጤና ሚኒስቴር በሽታው በአህጉሪቱ ከተከሰተ ወቅት ጀምሮ ወደ ሀገር ውስጥ እንዳይገባና ከገባም ጉዳቱ ሳይከፋ በቁጥጥር ውስጥ ለማድረግ እንዲቻል በርካታ ስራዎች ሲያከናውን መቆየቱ የሚታወቅ ሲሆን ለዚሁ በሽታ መከላከል ሲባል በኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ውስጥ የድንገተኛ አደጋዎች ማስተባበሪያ ማዕከል ተቋቁሞ እየሰራ ይገኛል ብሏል መግለጫው። ከዚህም ባሻገር በዚህ ቫይረስ ለመያዛቸው የተጠረጠሩ ግለሰቦች ማቆያ የሚሆኑ የተለዩ የጤና ተቋማት የተዘጋጁ ሲሆን በዚህ በሽታ የታመሙ ሰዎችን ለማከምና ተገቢውን አገልግሎት ለመስጠት የተለያዩ የጤና ተቋማት አስፈላጊውን ዝግጅት አጠናቀዋል የኤምፎክስ በሽታ በተለያዩ የአፍሪካ ሀገራት እየተከሰተ ያለ ህመም ሲሆን ዋና መስሪያ ቤቱን በአዲስ አበባ ያደረገው የአፍሪካ የበሽታ መከላከልና መቆጣጠር ማዕከልና ያለማቀፉ የጤና ድርጅት በመተባበር በሽታውን ለመከላከልና ለመቆጣጠር የተለያዩ መጠነ ሰፊ ስራዎችን በጋራ እየሰሩ ይገኛሉ ብሏል መግለጫው። የጤና ሚኒስቴርም ከነዚህና ከሌሎች ባለድርሻ አካላት ጋር በመተባበር በሽታውን ለመከላከልና ለመቆጣጠር እያከናወናቸው የነበረ እና ያሉ ስራዎችን አጠናክሮ እንደሚቀጥል ለመግለጽ እንወዳለን ብሏል። የምፖክስ በሽታ ቫይረሱ ካለባቸው ግለሰቦች ጋር ንክክ ያለው ሰው የሚከተሉት ምልክቶች በሚታዩበት ወቅት ማለትም ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ ድካምና የጀርባ ህመም ሲያስተውል በአፋጣኝ ወደ ጤና ተቋማት በመሄድ ተገቢው የምርመራና ሕክምና አገልግሎት እንዲያገኝ እንዲሁም የግልና የእጅ ንጽህናን በመጠበቅ ከላይ የተገለጹት ምልክቶች ባሉባቸው ታማሚዎች አካባቢ የአፍና የአፍንጫ መሸፈኛዎችን በመጠቀም ተገቢውን ጥንቃቄ እንዲያደርግ ጥሪ እናቀርባለን ብሏል። በአሁኑ ወቅት ይህ በሽታ በተወሰነ ቦታ ብቻ የታየ በመሆኑ ሕብረተሰባችን ሳይደናገጥ የተለመደውን አኗኗር መቀጠል የሚችል ሲሆን ከጤና ሚኒስቴርና ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የሚወጣውን ወቅታዊ መረጃ በአግባቡ በመከታተል ራሱንና ቤተሰቡን ከዚህ በሽታ እንዲጠብቅ እናሳስባለን ብሏል። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጋራ ባወጡት መግለጫ